ጤና ይስጥልን፣ እንዴት አላችሁ? ዛሬ በጣም እንግዲህ አለማችንን ብቻ ሳይሆን ሀገራችንም ስጋት ውስጥ የከተተ አንድ ክስተት አለ። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ወደ ካይሮ ተጉዘዋል። እንግዲህ ለአምስት ቀናት የስራ ጎብኝት ነው ወደ ካይሮም የተጓዙት ከፕሬዚደንት አብደልፈታህ አልሲሲ ከ ግብፁ ፕሬዚዳንት ጋር በተለያዩ ጉዳዮች ላይ ለመነጋገር ነው። ግብዣ ያደረጉት ደግሞ የግብፁ ፕሬዚዳንት አብደልፈት ሀልሲሲ ናቸው። ና በምን መንገድ ነው የሆነው ሲባል የኛው ጉዳይ እንግዲህ አሁን ቀጠነው ያለበትን ውጥረት በተለይም ጠቅላይ ሚኒስትር አብይ አህመድ በፓርላማው ላይ ንግግር ሲያደርጉ አላየንም አንሰማንም የሚል ሀሳብ ወይም ደግሞ ከዚህ ቀደም የነበሩ የአሰብ ና የቀይ ባህር ጉዳዮችን የተመለከቱ ስምምነቶች እኛ አናቅም በየትኛው ምክር ቤት በየትኛውም ህጋዊ አካል እንደሆኑ ስለማናቅ እኛ እርምጃችንን እኛ መውሰድ እንዳለበት ይታወቃል ቃል እርምጃ መውሰድ እንችላለን፣ ደግሞ ጦርነት የሚቀሰቀስ ከሆነ ውጤቱን ያውቁታል የሚል ጠንካራ ሀሳብ መስጠታቸውን ተከትሎ እንግዲህ ኢሳያስ አፈወርቂ ወደ ግብጽ ካይሮ አቅንተዋል። ኢሳያስ አፈወርቂ ወደ ግብጽ ካይሮ አቅኖ የሚለው ብቻ አይደለም ጉዳዩ። ግብዣውን ያደረጉት ለኢሳያስ አፈወርቂ ይህን ግብዣ የላኩላቸው የግብፁ ፕሬዚዳንት አብደልፈታህ አልሲሲ ናቸው። እንደምታውቁት በአብደልፈታህ አልሲሲ ደግሞ በኢትዮጵያ ፖለቲካ ውስጥ ጣልቃ በመግባት የሚታወቁ እሳቸውን ብቻ ሳይሆኑ በጠቅላላው የግብጽ ፖለቲከኞች በኢትዮጵያ ፖለቲካ ጣልቃ በመግባት የተለያዩ ጫናዎች ለመፍጠር በመሞከር ከታሪካቸውም ለሺህ ዘመናት የቆየ እጅግ አስቸጋሪ ታሪክ ያላቸው መሪዎችና የአገር መሪዎች ሆነው ቆይተዋል። አሁንም ደግሞ ኢሳያስ አፈወርቂን እንግዲህ የጠሯቸው ለምንድን ነው? ምላሹ ግልጽ ነው። ኢሳያስ አፈወርቂን የጠሯቸው ቀይ ባህርን ለልማት እንጠቀም ሳይሆን ቀይ ባህር ላይ ኢትዮጵያ የምትባል ኃይል ዝር እንዳትል እናድርግ ነው። በግልጽ የተቀመጠ ሀሳብ ነው። ይሄ ነው የሚያደርጉት እና እጅግ አስቸጋሪ የፖለቲካ መንገዶች እንዳሉ የሚጠቁም ነው። ግን ፕሬዚዳንት ኢሳያስ አፈወርቂ በእርግጥም ከተለያዩ ኃይላት ጋር ከዚህ ቀደም ጦርነት ውስጥ ነበሩ። ከእኛም ጋር ጦርነት ውስጥ ነበሩ። እንደምታስታውሱት ከየመኖች ጋር ጦርነት ነበሩ። ከሱዳኖች ጋር ጦርነት ውስጥ ነበሩ። ከጅቡቲ ጋር ጦርነት ከኛ ጋር ከሁሉም ጎረቤቶቻቸው ጋር የተዋጉ ፕሬዚደንት ናቸው። ና የመዋጋት ልምድ ያላቸው ከሱዳን ጋርም ተዋግተዋል እንደምታስታውሱት፣ አሁንም እየተዋጉ ያሉ ሰው ናቸው። ና እነዚህ ሁሉ ግምት ውስጥ ሲገቡ ፕሬዚደንት አብደል ፈታ አልሲሲ ደግሞ ጥሪ ሲያቀርቡላቸው አላማው ምንድን ነው? የግብጽ ፖለቲከኞች ጥላቻቸው ለኢትዮጵያ ግልጽ ስለሆነ ለምን እንደ ጠሯቸው ይታወቃል። ምክንያቱም ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግርም የሚታወስ ስለሆነ ከዛ አንጻር ነገሮች እንደው በአጋጣሚ የተገጣጠሙ ሳይሆን ታስቦባቸው የተገጣጠሙ ወይም ደግሞ ታስበባቸው የተደረጉ መሆናቸውን በግልጽ መቀመጥ ያለበት ጉዳይ ነው። ኤኒዌይ ፕሬዚዳንት ኢሳያስ አፈወርቂ እንግዲህ ካይሮ ገብተዋል። ለአምስት ቀናት ነው ጉብኝት የሚያደርጉት። ለአምስት ቀናት ምንምን ጉዳዮች ይወያያሉ ከተባለ በዋነኝነት ዘጠና አምስት ፐርሰንቱ ኢትዮጵያን የተመለከተ ጉዳይ እንደሆነ ሳይታለም የተፈታ ነውና ይሄኛው እጅግ አስቸጋሪ ነው። በነገራችን ላይ የቀይ ባህር ፖለቲካ አሁን አሳሳቢ የሚሆነው በዓለም መድረክ ላይም ኢትዮጵያ ትልልቅ ድምጾችን እያሰማች በመሆኗ ነው። በነገራችን ላይ ቀይ ባህር ይገባናል አይገባንም አይደለም አንዳንድ ሕጎችን ግን ማስቀመጽም አለ በዓለም ፕሪንስፕል ደረጃ ወይም ደግሞ በመርህ ደረጃ ኢትዮጵያ

አክሰስ የምታገኝበት አጋጣሚ አለ። ያለበት ምክንያት ምንድን ነው? ይህ ትራንዚት ስቴት የሚባል አለ። ትራንዚት ስቴት ማለት አንድ ሀገር በሚቀጥለው ሀገር ላይ ወይም ደግሞ አንድ ላንድ ሎክድ የሆነ ሀገር የሚቀጥለውን ጎረቤቱን ተጠቅሞ የባህር አክሰስ ማግኘት አለበት። ከዛም በኋላ ደግሞ የአለም አቀፍ መርሆዎች አሉ። በዓለም ውቅያኖስና በዓለም ባህር ላይ አንድ ሀገር የትኛውም ዓለም ላይ ያለ ሀገር 193ቱም የመንግስታቱ ድርጅት ምክር ቤት አባል ወይም ደግሞ የትኛውም ሀይል በዓለም አቀፍ ውሃዎች ላይ የመጠቀም መብት አለው ከድንበሩ ውጭ የሚል ሕግ አለና ኢትዮጵያ ኤርትራንም ሆነ ሌሎችን አካባቢዎች ካለፈች በኋላ የምታገኘውን ውሃ፣ የውሃ አካል በነጻ እንደ ማንኛውም ሀገር የመጠቀም መብቱ እንዲኖራት የሚያደርግ አካሄድ ነው። ስለዚህ ትራንዚት ስቴት ያስፈልጋል። ትራንዚት ስቴት ማለት አሁን ኢትዮጵያ አሰብን ካገኘች ወይም ደግሞ በአሰብ በኩል በተለያዩ ወደቦችን ካሰብን ባሻገር ደግሞ ወደ ሰባት የሚሆኑ ወደቦች አሉ አለ በግልጽ የሚታወቁ እነሱን አክሰስ ለማድረግ እነሱን ለመጠቀም የምትፈልግ ከሆነ ደግሞ የምትሄድባቸው መንገዶች ከኤርትራ መንግስት ጋር መስማማት ነው። ከኤርትራ መንግስት ጋር በስምምነት የምታደርጋቸው ትራንዚት ስቴት ትባላለች ማለት ነው። ስለዚህ ከኤርትራ መንግስት ጋር አብራ በመስራት መልካም አጋጣሚ መፍጠር ትችል ነበረ። ግን የኤርትራ መንግስት እንደምታውቁት ይህን ሀሳብ የሚቀበለው አይደለም። ምክንያቱም በነገራችን ላይ ይሄኛው ፖለቲካ ሪፎርሚስት ቢሆኑ ኖሮ ኢሳያስ አፈወርቂ፣ ይሄኛው ትልቅ ጉዳይ ነበረ። ምክንያቱም ኢትዮጵያ በዓመት አንድ ነጥብ አምስት ቢሊዮን የአሜሪካ ዶላር ወይም እስከ ሁለት ቢሊዮን ዶላር ለጅቡቲ ትሰጣለች። ይሄኛውን ግን ለጅቡቲ የምትሰጠውን አሰብን ብትፈቅደ ኖሮ ለኢትዮጵያ መንግስት ኢትዮጵያ አይ ሜን ኤርትራ የጅቡቲን እስከ ሁለት ቢሊዮን ዶላር በዓመት እሷ እራሷ መውሰድ ትችል ነበረ። ግን ደግሞ ኢትዮጵያ ገንዘብ ኢትዮጵያ የምትሰጠው ገንዘብ ኢትዮጵያ ምንም አይነት በዓለም ላይ ቁጥር አንድ ሀብታም ኤርትራ ልታደርግ ብችልም የኢሳያስ አፈወርቂ መንግስት የኤርትራ ሀሳብ የሚዋጥለት ስላልሆነ፣ አይ ሜን የኢትዮጵያ ሀሳብ የሚዋጥለት ስላልሆነ ጉዳዩ በዛ ልክ የሚታይ ሆኗል። ግን አንዳንድ ነገሮችን ማየትም ያስፈልጋል። አንዳንድ ጉዳዮችን ማየት ያስፈልጋል ሲባል እንደዚሁ በቀላሉ የሚታዩ ሳይሆኑ አንዳንድ ሀሳቦች እጅግ አስቸጋሪ የሆኑ መልካቸውን የለወጡ መጥተዋልና ኦልሞስት ወደ ጦርነት የገቡ ሀሳቦች ናቸው። እንግዲህ አንደኛ ጠቅላይ ሚኒስትር አብይ አህመድ ቃሽተዋል የሚል ሀሳብ ኤርትራ የማስታወቂያ ሚኒስትር የማነ ገብረመስቀል ሰጥተዋል። በኤክስ ገጻቸው ላይ ይሄ ቅዠት ነው የብልጽግና ቅዠት የፒፒ ቅዠት ነው የሚል ሀሳብ ሰጥተዋል። ይሄ ምንድን ነው የሚለው ማየትም ያስፈልጋል። በእርግጥ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የነበሩ ሕጎችን ከዚህ ቀደም የነበሩ አሰራሮች ልክ ናቸው ወይስ አይደሉ የሚሉትን በተለያየ አጋጣሚና አቅጣጫ ከተመለከቱ በኋላ እኛ የባህር በር ያስፈልገናል፣ አስፍራው የሚያደርግ እያደገ የመጣ ኢኮኖሚ በዓለም ላይ ጫና መፍጠር የሚችል ሀይል ያለን በመሆናችን በቀላሉ እንደዚሁ ደግሞ ጊቭ አፕ አድርገን አሳልፈን ልንሰጥ አይገባም የሚል አቋም እያራመዱ በመሆናቸው ከዚህ አንጻር ብዙ ሀሳቦች ሊነሱ ይችላሉና ጠቅላይ ሚኒስትር አብይ አህመድ የሄዱባቸው መንገዶች ናቸው። ትንሽ እንደ የኤርትራ መንግስት አቋሙን በጣም ትንሽ ጠንከር እያደረገ የሚገኘው እና የማነ ግብረ መስቀል የሚሰጧቸው ደግሞ የብልጽግና የአሰብ ቅዠት ይሉታል። የብልጽግና የቀይ ባህር ቅዠት ይሉታል። እነዚህ እነዚህ ነገሮች በእርግጥ እነሱም ደግሞ የሚሰጧቸው አስተያየቶች እንግዲህ ጠቅላይ ሚኒስትር አብይ አህመድ ያስፈልገናል፣ ለኢኮኖሚም ለምንም ያስፈልገናል። አሰብም አላሉም። አሁን ኦልሞስት አሰብ እየሆነ መጥቷል። እና ትንሽ የጦርነት ነገር ጉሰማ እንዳለ በግልጽ ያሳያል። በሁለቱም ኃይላት በኩል ኤርትራ ደግሞ ሰላም አትፈልግም። ሰላም አትፈልግም ሲባል ምንድነው ከዚህ ከ አሰብ ጋር የተገናኙ ጉዳዮች ሲነሱ የሞሽረት ጉዳይ ነው የሚሆንባቸው። በቃ አሰብ ሲባል ለኤርትራ የመጥፋት ፖለቲካ ነው ሊመስራት የሚችለው። በነገራችን ላይ ይሄኛው የኢትዮጵያ መንግስት በወቅቱ የነበረው የኢትዮጵያ መንግስታት ጥያቄ ችግር ነው፣ ኢትዮጵያ መንግስታት ፈጥረውት የሄዱት ችግር ነው። በተለይም ደግሞ ከ1983 ጦርነት በኋላ ወይም ደግሞ እንግዲህ 85 ላይ ኤርትራ የተገነጠለች ከዛም ከተገነጠለች በኋላ የባህር በር አልባ አድርገው ያስቀመጧት የራሳችን ወይም ደግሞ የኢትዮጵያ ፖለቲከኞች ናቸው። እና ከዛ አንጻር እንግዲህ ቢ ጠቅላይ ሚኒስትር አብይ አህመድ የጀመሯቸው ጥያቄዎች የጀመሯቸው ሀሳቦች መልካቸውን ለውጠው አንዳች በጎ ነገር ይዘው ካልመጡ በስተቀር ራሳችን ያጠፋ ነው ጉዳይ ነው። ባይዘወይ መረሳት የሌለበት የዓለም አቀፉ ህግ ምን ይላል የሚለውን አክቹዋሊ ለነግራቸው አልፈልግም ማንበብ፣ እንድታነቡትም ይፈልጋል። እና ግን በየትኛውም አጋጣሚ አሁን በ2050 እንኳን የኢትዮጵያ ህዝብ ቁጥር ከ200 ሚሊዮን እንደሚሻገር ይነገራል። እና ይህን ኢኮኖሚ ምን ልታደርገው ትችላለች ኢትዮጵያ? ይህን ህዝብ ምን ልታደርገው ትችላለች? እያደገ የመጣውን ህግ በጣም ሰክሰስፉል የሚባሉ ፕሮጀክቶቿን እያሳካች በመጣች ቁጥር ደግሞ ኢኮኖሚዋ እየሰፋ በሄደ ቁጥር አንዳንድ ለውጦች ያስፈልጋሉ። ና እንደዚሁ በጣም ስቲክ የሆነ የፖለቲካ አቋም ላይ የምትቀጥል ከሆነ እጅግ አስቸጋሪ ነው። ና እድገቷም የተገታ ሊሆን ስለሚችል ነው የኢሳያስ አፈወርቂ ጉዳይ አሳሳቢ የሚያደርገው ግብጽ ሄዱ ማለት አማ አይደለም፣ ግብጽ ስለገቡ ብቻ አይደለም። በግብጽ ያለው ሂደት፣ የግብጽ ፖለቲከኞች ያላቸው አቋም የሚታወቅ ስለሆነ ባይዘ ግብጽ ምንም አይነት ነገር የምትፈጥር ሀገርም አይደላችን። በፖለቲካው ሚዛንም ብትታይ ወይም ደግሞ በታሪክም ብንመለከታት እጅግ አስቸጋሪ ነው። አሁን ለአምስት ቀናት ኢሳያስ አፈወርቂ ሄደዋል። እንዲናርግ እንዲናርግ አይነት ድርድር ሀሳብ ይነሳል፣ ግን ደግሞ ምን ፈይዶ ያውቃሉ ነው። ፕሬዚዳንት አብደልፈታህ አልሲሲ ከዚህ ቀደም የሱዳኑን ጦርነት አግዘው፣ በተለይም ዋናውን ጦር አልቡርሃንን አግዞው የተለያዩ እንቅስቃሴዎችን ሲያደርጉ ነበረ። አልቡርሃን አሁን በዳርፉር ዋና ከተማን ለቀው እስከ መሄድ ተገደዋል። ዋና ከተማዋን ካርቱምንም ለቀው የሚሄዱበትን አጋጣሚ እየተፈጠረ ነውና ዝም ብላችሁ ስትመለከቱት ምንም ዋጋ ሊፈይዱ ወይም ደግሞ ፋይዳ ቢስ ሲሆኑ ፕሬዚዳንት ናቸው። አብድል ፈታህ አልሲሲ ግን አንዳንድ ጉዳዮችን ደግሞ ከዚሁ ከጎረቤት ኤርትራ ጋር የሚፈጠሩ ቀውሶች፣ ይሄ ሁለቱን ህዝብ ነው እልቂት ውስጥ እንዲከት የሚያደርገው። ግብጽ አርቃ ነው የምትዋጋው። በእርግጥ ግብጽ በታሪኩ አሸናፊ ሆነ አታውቅም ሲባል ግልጽ ነው። በጋዛ አሁን ባለው ሁኔታ የምታውቁት ነው። ከእስራኤል ጋር ከሁለት ያሉት ከሶስት ጊዜ በላይ ጦርነቱ ገብታ ዋጋ ከፍላለች። ምንም አይነት እንትል ማለት የምችል ሀገር አይደለችም። አሁን በሱዳን ጀነራል አብዱል አልቡርሃንን እንግዲህ ደግፈው ደፋ ቀና ለማለት ሞክሩ። ግን ከኢትዮጵያ ጋር አንዳንድ ጉዳዮች ጋር ግንኙነት አላቸው የሚባሉት የአር ኤስ ኤፍ ወይም ደግሞ ራፕድ ሳፖርት ፎርስ የሚባሉት መሪ እሳቸው መሐመድ አምዳን ዳጋሉ እሳቸው እየመሩ ነው ወይም ደግሞ እየገፉበት ነው። እና ግብጽ የምትደግፈው ሀይል እያፈገፈገ ይገኛል። ሊቢያ ላይ ከሊፋ ሀፍታርን ወይም ሀሊፋ ሀፍታርን ደግፋ ግብጽ የተለያዩ ስራዎችን ስትሰራ ነበረ። ሊቢያ ላይ ተሸንፋለች። በሁሉም ቦታ በገባችበት የመሸነፍ ታሪክ ያላት ግብጽ አሁንም እንግዲህ ብቸኛ ቀሪ አለ ማችን ላይ እንግዲህ ብቸኛ ቀሪ በዚህ መልክ ድጋፍ ሊያደርግላት የሚችል የሻቢያ መንግስት ወይም ደግሞ የሻቢያ ኃይል ጋር አብሮ የመስራት የፖለቲካ ሂደት ውስጥ እንደሆነች ነው እየተነገረ ያለው። ኦፍኮርስ ይህን አታደርግም አይደለም ማንም ሰው ያቃሉ ባይዞ ራሳቸው ኤርትራውያን ያውቃሉ፣ ራሳቸው ኢትዮጵያውያን ያቃሉ የሚያውቁበት ምክንያት ኤርትራ ኤርትራን ተጠቅማ ግብጽ እንደፈለገች መሆን ትፈልጋለች። ወይም ደግሞ ኤርትራን ተጠቅማ ግብጽ በኢትዮጵያ ላይ የምትፈልገውን ፖለቲካ ማንበር ማስቀመጥ ትፈልጋለች። የርስ በርስ ጦርነቶች እንዲስፋፉ የማድረግ ውጥን አላት እና ይሄ የታሪክም ጉዳይ ነው። በታሪክም አብሮ የነበረ የሚታወቅ ስለሆነ እጅግ አስቸጋሪውን ጊዜ አሁን መፍትሔ ለመስጠት ደግሞ ፈተናዎች ብዙ ሊሆኑ ይችላሉና እነዚህ ነገሮች ግራ ቀኝ መመልከት የሚያስፈልግበት ጊዜ ቢሆንም ፕሬዚዳንት አብደልፈታ አርሲሲ እንግዲህ ከኢሳያስ ጋር የሚያደርጓቸው ንግግሮች ቼን የሚያስመለክቱ ናቸው። ባይዞ ካይሮ ለአስመራው ፖለቲከኛ በተለይም ደግሞ ለኢሳያስ አፈወርቂ ቤታቸውና በተመሳሳይ በተደጋጋሚ የሚጎበኛት ከተማ ነው። ምክንያቱም በቀላሉ የሻዕቢያ ምስረታ 1955 አካባቢ ላይ 54 አካባቢ ላይ የምታውቁት ካይሮ ሄዶ ነው የተመለሰው። ካይሮ ላይ የነበረው እንግዲህ የገንጣይ አስገንጣይ ፖለቲካ ሂሳብ ሚዛኑ ሲሰራ የነበረው ካይሮ ላይ ነው። አሁንም ያ ነገር እንዲቀጥል ኢትዮጵያ ላይ ጫና እንዲፈጠር ይፈለጋል እና የቅኝ ግዛት አስተሳሰቦች የቅኝ ግዛት ሕጎችንና ደንቦችን ተከትለው ነው ፕሬዚዳንት አብደልፈታህ አልሲሲ በአባይ ውኃ ላይ ይገባኛል ሲሉ የነበረው። አሁን የአባይ ነገር ሲጠናቀቅባቸው አባይ ደግሞ ሌላ ተጨማሪ ጣጣ ይዞ እንዳይመጣ በቀይ ባህር ፖለቲካ ላይ ኢትዮጵያን አፍኖ ማስቀረት አቋም መከተል አለባቸውና ና ይሄኛው ትንሽ የቀይ ባህር ፖለቲካ የተወሳሰበ እንዲሆን ያደርገዋል። ኢትዮጵያ እንግዲህ ከዚህ ቀደም ብዙ እነ ታጁራ እነ አዶሊስ እነ አሰብ ብዙ ወደቦች ሰባት የሚያል ወደብ የነበራት ሀገር አሁን ምንም የላትም። ኢትዮጵያ በነገራችን ላይ ከአስር ዓመታት በፊት በተደረገ ጥናት ባላት የኢኮኖሚ ግስጋሴ ባላት የህዝብ ቁጥር ባላት ሪጅናል ኢንፍሉዌንስ ስፊየር ኦፍ ኢንፍሉዌንስ በእነዚህ በመሳሰሉ ጉዳዮች ላይ እንግዲህ ግምት ውስጥ ገብቶ የተደረገ ጥናት እንደሚያሳየው ቢያንስ ሰባት ወደቦች ያስፈልጓታል። ካልሆነ ይህን ኢኮኖሚ መቋቋም ወይም ደግሞ ህዝቡንም የህዝብ ቁጥሩን ግምት ውስጥ ያስገባ ሂደት ላትከተል ትችላለች የሚል ሀሳብ ነበረ፣ ያ መግለጫ ወይም ደግሞ ያ ጥናት የሚያስመለክተውና ይሄኛው፣ ትንሽ የግብጽ ፖለቲከኞች ብቻ የሚሄዱበት ርቀት አይደለም። በተለያየ መንገድ የአለም ፖለቲከኞችም እንጌጅ የሚያደርጉበት ከሆነ የቀይ ባህር ፖለቲካ እጅግ አስቸጋሪ ነው የሚሆነው ምክንያቱም ቀይ ባህር ላይ ያሉ የንግድ ፍላጎቶች አለም ላይ ባሉ የጸጥታ ጉዳዮች ግምት ውስጥ ሲገቡ ቀይ ባህር በቀላሉ የሚታይ አይደለም እና እነዚህ እነዚህ ታሳቢ መሆን አለባቸው ብዙዎች የሚያነሷቸው ሀሳቦች ናቸው። ግን ደግሞ በምን መንገድ እንዴትና በምን አይነት ሁኔታ መፈታት አለባቸው የሚለውን እስካሁን ያስቀመጠ አንዳችም ሀይል የለምና ለመፍትሄ የሚሰራ የለም። እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ኦክቶበር 30 ነው ያሉት። ያው እንግዲህ ዛሬ ነው ማለት ነው። ሄደዋል። ፐርፐዙ ምንድን ነው ጥያቄ የተነሳ ነበረ ዘ ጎልስ አር ቦልስተር ባይላትራል ሳይሞኔታይዝ ቤትን ኤርትራ ኤንድ ኢጅፕት የሚል ሀሳብ ኤ አይ ቪው ላይ ወጥቷል። ያ ማለት እንግዲህ በኢትዮጵያና በአሚን በኤርትራና በግብጽ መካከል ያለውን ግንኙነት ለማሻሻል ወይም ደግሞ ሁለትዮሽ ግንኙነታቸውን በተለየ መንገድ ለማየት ለማጠናከር ምናምን የሚሉ ሀሳቦች ይነሳሉ። እንግዲህ የምታውቁት ነው እሱን ምንም ብዙም ማብራሪያ አያስፈልገውም እና ኤቨንቱ ምንድን ነው በዚህ እንግዲህ በአሁን በአፍሪካ ቀንድ ላይ ያለውን አጋጣሚ ወይም ደግሞ ያለውን ውጥረት መለከተ ነው። ቀይ ባህር በዓለም ላይ እንግዲህ ግዙፍ ከሚባሉ የንግድ መስመሮች ውስጥ አንዱ ስለሆነ ኢትዮጵያ ደግሞ በዚህ ውስጥ ከዚህ ቀደም በነበራት አቅምና ህግ ወይም ደግሞ በነበራት ፖለቲካዊ እዛ አካባቢ ላይ ተጽዕኖ ፈጣሪነት መንገዷን ለማስተካከል እየሄደች ያለችበት ርቀት ያልተመቻቸው ኢሳይስ ኢሳያስ አፈወርቂና የግብፁ ፕሬዚዳንት አብደል ፈታ አልሲሲ በዚህ ልክ መንቀሳቀስን እንፈልገዋል። እንግዲህ የተለያዩ ሀሳቦችም እየተነሱ ይገኛል። ኤኒ ወይ ምንድን ነው የሚሆነውን ወደፊት አብረን የምናይ ይሆናል። እንደው ሀሳቡን ለማጋራት ነው በሰፊው እመጣበታለሁ። ታንክ ዩ ቨሪ ማች እንዴል